ይሄኛው በሬ የሁላችሁ፣ ይሄኛው በሬ አሁን እኔ በለ ከሌሊቱ ከእንቅልፍ የተነስቼ የመጣሁት ለምንድን ነው? ይሄ በሬ ምንም መኖ አይበላም። የተሰራለትን መኖ አያችሁ፣ የተሰራለት መኖ አንድ አንድ ሳይቀምቱ ነው የዋለው። የሁላችሁ እዚህ ውስጥ አሁን ይሄኛው መኖ ጨርቷል፣ ትንሽ ነው የቀረው። ይሄኛው ማለት ነው፣ ስለዚህ ጤነኛ ነው ማለት ነው። ይሄኛው በሬ አሁን ባንደርስለት ወይ ሞቶ ያድራል ወይ ሆዱ ተነፍቶ ያድራል። ስለዚህ ሕክምና በማንኛውም ሰዓት አለ። አሁን ከሌሊቱ አራት ሰዓት ነው። በዚህ አራት ሰዓት ምንም አልበላም። ልጁ ጎበዝ ነው ባለዚህ ቤት። ስለዚህ ሳይበላ ዋለ፣ ምንም አልቀመሰም ስለኝ ወዲያው ሮጬ ስመጣ ምግቡ እዚህ ውስጥ ሞልቶ ነው ያለው። ስለዚህ ምግብ አልበላም ማለት ደግሞ ችግሮች አሉ ማለት ነው። ወይ ኢንፌክሽን አለ፣ በቃ ችግር አለ ስለሆነ ምንድነው ፓራሜትሮቹ ወስዳለሁ። ፓራሜትር ማለት የልብ ምቱን ትሰፍራለ፣ የሙቀቱን ትወስዳለህ። እዚህ ጋር የምታዩ ሙከስ ሜምብሬኖች አሉ፣ እነሱን አያለው። ከዛን የአተነፋፈስ ችግር ካለው እሱ እሱን አያለው። እንዴት ነው ደብሮታል ወይ ይሄ የከብቶችን የምናይበት መንገዶች አሉ አለ ይሄ ኢንስፔክሽን የምንለው፣ ፓልፔሽን የምንለው፣ አስኩልቴሽን የምንለው። ስለዚህ እነሱም መንገድ ሁሉ ተጠቅመን ይሄኛው በሬ ችግሩ ምን አጋጠመው ሰው ችግሩ የከፋ ከሆነ የላቦራቶሪ ባለሙያ አለ ስለሆነ ፊሴስ ወስደን፣ እንዲሁም ደግሞ ደም ወስደን ችግሮቹ ማየት ይቻላል። ስለሆነ ስለዚህ በማንኛውም ሰዓት በሽታ ሊከሰት ይችላል። ስለሆነ ከእንስሳ ቤት ሐኪም መጥፋት የለበትም። እረኛው በጣም አክቲቭ መሆን አለበት። ስለዚህ ሳይበላ ነው የዋለው ማለት ነው። እነዚህ ግን ይውላችሁ፣ እነዚህ ምግባቸውን የተሰራላቸው ምግቦችን ሁሉ ጨርሶ በዚህ ማታውን እየተኙ ነው። አሁን ይሄኛው ምግቡን ጨርሷል። እዚህ ውስጥ ምንም የለም። ይውላችሁ፣ ትንሽ ምግብ ነው ያለው ምግቡን ጨርሶ አሁን ስራው የምንድን ነው? የእረፍት ሰዓት ነው። የሚያመነጅጉበት ሰዓት እረፍትን፣ ኦልሞስት እንግዲህ የእንስሳቶች እንቅልፍ ይተኛሉ። የእንቅልፋቸው ጊዜ፣ የማመንጅጋቸው ጊዜ፣ እረፍትን የሚወስዱበት ጊዜ፣ ስጋን የሚጨምሩበት ሰዓት ስለሆነ በማንኛውም ሰዓት አክቲቭ ሆናችሁ ከብቶችን ኢዩ። ከብቶችን ካላያችሁ ችግር ይፈጠራል። ስለሆነ አሁን ሁሉም ሰላም ነው። በማንኛውም ሰዓት ራስ ሰጥቶ መስራት ግድ ነው እላችኋለሁ። ሰላም ሁኑ። ደህና አይደሩልኝ።